ሰላም ሰላም እንዴት ናችሁ? የጮራ ዩቲዩብ ቻናላችን ነው። በጮራ ዩቲዩብ ቻናላችን የተለያዩ ጤናን የተመለከቱ ስራዎች ወደ እናንተ እናደርሳለን። የቻናላችን ቤተሰብ ያሉ ናችሁ። ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ሀሳብ አስተየቶቻችሁን ጻፉልን። በምናነሳቸው ጉዳዮች ላይ እናንተ የሚያጋጥማችሁንም ጉዳይ እያነሳችሁልን ቆይታ እናደርጋለን ማለት ነው። ዛሬ ትኩረት የምናደርገው በእርግዝና ጊዜ ስለሚደረግ እንቅስቃሴ ምን ያህል እናውቃለን? ነው የሚከለከለው እንቅስቃሴ ምን አይነት ነው? የሚፈቀድልን እንቅስቃሴ ምን አይነት ነው? ማድረግ የሌለብን ከስንት ጊዜ በኋላ ነው? የሚሉትንም ዛሬ እናያለን ማለት ነው። በእርግዝና ጊዜ የሚደረግ እንቅስቃሴ ጥቅሞችን ስናይ በእርግዝና ጊዜ ያለን የጀርባ ሕመም ይቀንስልናል። የሆድ ድርቀትን ይቀንስልናል። በእርግዝና ጊዜ የሚከሰት ስኳር፣ ግፊትና በኦፕራሲዮን የመውለድ እድልን ይቀንሳል። የልብና የደም ቧንቧን ጥንካሬ ይጨምራል ማለት ነው። እንቅስቃሴ ስናደርግ መደረግ የሌለበት ጥንቃቄ ደግሞ ውሃ በደንብ እንቅስቃሴ ከመጀመራችን በፊት እንቅስቃሴ ከማድረግና ከጨረስን በኋላ መጠጣት በጣም ያስፈልጋል። በተቻለ ናቅም ቀለል ያሉ ሙቀት የማይስቡ ልብስ አድርገን እንቅስቃሴ እናድርግ። ሞቃታ በሆነ አየር ወይም ደግሞ ክፍል እንቅስቃሴ አናድርግ። ለብዙ ሰዓታት መቆምና ለብዙ ሰዓት ለጥ ብሎ እንቅስቃሴ ማድረግ አይመከርም። ምክንያቱም ደም ወደ ልባችን እንዳይመለስ ስለሚከለከል ማለት ነው። በሳምንት ምን ያህል ጊዜ መንቀሳቀስ አለባት? 150 ደቂቃ መጠነኛ የሆነ ኢሮቤክስ መስራት ትችላለች። ማለት 30 ደቂቃ በቀን እንደማለት ነው። መጠነኛ ሲባል ያለምንም ችግር ማውራት የምትችል ከሆነ ነገር ግን መዝፈን የሚከብዳት ከሆነ እንደማለት ማለት ነው። ሌላው የእንቅስቃሴ ማድረግ የሌለባቸው ነፍሰ ጡሮች ከዚህ በፊት በተደጋጋሚ ውርጃ ካጋጠማቸው፣ ከዚህ በፊት እርግዝና ከዘጠኝ ወር በፊት ምጥ መቶባቸው የሚያውቅ ከሆነ፣ የደም ምልክት በመጀመሪያዎቹ ሰባት ወራት ከማሕፀን ደም አይተው ከሆነ የእንግዴ ልጅ ልጁ ቀድሞ የመጣ ከሆነ የማህፀን ጫፍ መሳሳት ወይም ደግሞ መግጠን አለ ከተባለ የአስመ በሽታ፣ የስኳር በሽታና የልብ በሽታ አለባችሁ ከተባለ፣ መንታና ከዛ በላይ እርግዝና ከሆነ እነዚህ አይፈቀዱ ማለት ነው። በእርግዝና ጊዜ የሚመከሩ የእንቅስቃሴ አይነቶች ስናይ ዋና፣ ፈጠን ያለ እርምጃ፣ የቤት ውስጥ ወይም ደግሞ በጂም ቤት ያለ ሳይክል መንዳት ከባድ ያልሆኑ ኤሮቢክሶቹን እንቅስቃሴዎች ማድረግ፣ የጠረጴዛ ቴኒስ። የተከለከሉ እንቅስቃሴዎች ደግሞ የፈረስ ግልቢያ፣ እግር ኳስ፣ የቅርጫት ኳስና የመረብ ኳስ፣ ፈጣን ሩጫ፣ ዝላይ፣ ከከፍታ ቦታ ላይ ዘሎ ዋና መግባት፣ እንዲሁም ደግሞ የጂምናስቲክ እንቅስቃሴዎች፣ የሜዳ ቴኒስ አይመከሩም ማለት ነው። እንቅስቃሴ እያደረጉ ማቆም የሚገባው መቼ ነው? ደም ከማህፀን ከወጣ፣ የማዞር ወይም ራስ መሳት ካለ፣ አየር ማጠር፣ የደረት ህመም፣ ራስ ምታት፣ የጡንቻ መዛል፣ የምጥ ስሜት፣ በእምብርት በታች ወደታች ጫን የሚል ስሜት ካለ፣ ውሃ የመሰለ ፈሳሽ ከማህፀን ከወጣ፣ እነዚህ አይመከሩም ማለት ነውና እንቅስቃሴ እንዳያደርጉ ማቆም የሚገባቸው መቼ እንደሆነ የሚያሳዩ ናቸው ማለት ነው። እነዚህ ያነሳ ናቸው እንግዲህ ጉዳዮች። በተለይ በእኛ ሀገር ሁኔታ ስራችን ራሱ ኑሯችን ራሱ እንቅስቃሴ የበዛበት ነው። ግን ደግሞ አንዳንዴ ያው የእኛ አድማጭ ተመልካቾቻችን ደግሞ ከሀገር ውጭም ያሉ ስላሉ እነሱ በጣም ረጅም ጊዜ መቆም እንደማይመከር መተኛት እንደማይመከር ሁላ አንስተናል። እንዲሁም አንዳንዴ ደግሞ እርግዝና ሲኖር ህመምም ስሜት ይኖረናል እና ያንን ህመማችንንም ለማስታገስ ጭምር የሰውነታችን ጡንቻ እንዲጠነክር ጭምር እንግዲህ ስፖርት መንቀሳቀስ ጥሩ እንደሆነ የማህፀን ጽንስ ስፔሻሊስቶች ይመክራሉ ማለት ነው። እኛ ሴቱ ጋን ያለ ነው ነው አንዳንዴ ደግሞ እና የለ ሰዎች ሲያደርጉና ይና እኛስ ብናደርግ ብለን የምንሞክራቸው ነገሮች አሉ። ከዛ ለመጠንቀቅም እነዚህም ማድረግ በጣም መልካምና ጥሩ ነው ማለት ነው። መቼ ማቆም አለብን፣ ምን አይነት ስፖርት መስራት አለብን የሚሉትን በዚህ መልካየ ነው። የቻናላችን ቤተሰብ ያለናችሁ ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰብ መሆን ትችላላችሁ። ሼር ላይክ ማድረግ አትርሱ። እናንተም ተሞክሯችሁን አጋሩን። እንዴት ነው በእርግዝና ጊዜ የምታደርጓቸው እንቅስቃሴዎች የምሰሯቸው ስፖርቶች ምን ይመስላሉ? ለምሳሌ ዮጋ በጣም ይሰራሉ አይደለ? ነፍሰጡር የሆኑ ሴቶችና፣ እስቲ እናንተም ደግሞ ተሞክሯችሁን በየቤታችሁ ምን እንደምታደርጉ ብትነግሩን በጣም ደስ ይለኛል ማለት ነው። እንግዲህ መልካም የእርግዝና ወራቶች እንዲሆንላችሁ እመኛለሁኝ። ቻናላችንን በድጋሚ የቻናላችን ቤተሰቡ ነው።